አንቺ ቆሪ እንቺ ቆሪ ስፈሪልኝ ደርብ ቢልኝ ይበባላሉ። ገበያተኞቹ ገበያው ሲደራ ከሸመታ አመጡ ሲገላገሉ ዘይቤም አብረው አዋለዱ። አንጨ ቆረር አንጨ ቆረር ግባ እየተባለ በአገሩ ላይ መነገር ጀመረ። አገሩም ተቀባበለው። የአንጭ ቆረር ግባ ሲባል ሰማ አለው ግን ማለት የራስ ጉዳይ እንደጥፋን ማለት የራስ ጉዳይ እንደማለት ነው። አንጨ ቆረር ግባ ማለት ወዳልፈልክበት ግባ ማለት ነው። እርቀ ሂድ ነገር ስለኝ እርቀ ሂድ። አንጨቆረን ግባ ሲባል ሰው የራስ ጉዳይ እንደማለት የራስ ጉዳይ ማቅልፍ ነገር የለም ምንድነው ይሄ እንትን ሂድ፣ ወደዛ ገደል ግባ እንደማለት። አብዛኛው ገጠር ስለሆነ እድገታችንም ያንን ቋንቋ እናውቀዋለን። አንጨቆረን ግባ ማለት ወይም ከንዴት የተነሳ ያ ማለት ምን ማለት ነው የማይሆን ቦታ ላይ ዝም ብለህ ግባ እንደ ገደል ግባ አይነት ለማለት ተፈልጎ ነው። አገርነቱን ዘይቤነቱን የሚያውቁም አልጠፉም። በሙዚቃ ያለውን ትውውቅም አይተዋል። አገር ይመስለኛል እንደውም ዘፈኑ ላለው አንጨቆረር ግባ ምናምን የሚባል ዘፈን ሰምቻ ቃል አገር ይመስለኛል። አንጨቆረር ግባ ሲሉ የራስ ጉዳይ ነገር ነው የሰማሁት። እሱን ማ ነው ከአርቲስት መብሪ መንግስቴ ዘፈን ላይ ማን ነው አጣያ፣ አንጨቆረር ሰሜን ሸዋ አካባቢ ያለ ቦታ ነው። እዛ አካባቢ ነው የሰማሁት ማለት በዘፈን አለ አጣዬ አንጨ ቆረር እንዳለ ደሞ ወደ ጅሩ ሰሜን ሸዋ ምናምን አካባቢ እዛ አካባቢ አለ። ሰሜን ሸዋ አካባቢ ያለ ቦታ ነው። በረሃ ቦታ፣ ቆላማ ቦታ መሰለኝ እሱ እዛ ቆላ ቦታ ግባ ለማትፈልገው መሰለኝ። አንጨ ቆረር በሰሜን ሸዋ ዞን ተጉለትና ቡልጋ አውራጃ በዋዩ የተመሰረተ የገጠር መንደር ነው። በአካባቢው ትምህርት ቤትና ገበያው ዋዩ ተብሎ ይጠራል። ገበያው የአካባቢው ሕዝብ ብቻ አይደለም የሚገበያይበት እንዲያውም በማስተሳሰሩ የሩቃ አካባቢ ሰዎችን በማገናኘቱ የብሔራዊነት ጠባይ ነበረው። ገበያውም ሰውን እየሳበ የሚያስቀር ሆነ ይላሉ መምህር ደረጀ ገብሬ። ገበያው ነው ምክንያቱ። አንጨቆረር ገበያ አንጨቆረር ቃሉ ራሱ አንቺ ቆረሪ አንቺ ቆረሪ ነው። በቃ በቃ ነበር ለውጡ። ያኔ ሽንኩርት እዚያ ሄደህ ስንዴ ምናምን ገዝተህ ትመጣለህ። በቃ በቃ ነው ለውጡ። በዛ ጊዜ ገንዘብ እንደዚህ የለም በዛ አቅባቂ ያለውጡ ጊዜ ጨምሪ ነው። ቆረረ ማለት እንደዚህ ሆነ ደረበ ነው። በአዲስ አበባ ዩኒቨርሲቲ የአማርኛ ቋንቋ መምህር የሆኑት ደረጀ ገብሬ ገበያው ነው ምክንያቱ ይላሉ። የቋንቋ ዘፈቀዳይነቱን ሽረው በትርጉም ሲፈትጡት ያቺ ገበያ እየተስፋፋ ሲሄድ ከዚህ ከማረቆ ከጉራጌ ሀገር ከማረቆ በርበሬ ተጭምክ ይላል። ከመራ ከመራቤቴ ጌሾ ምናምን ከይፋት ጥጥ እነዚህ የወር መንገዶች ናቸው። የሁለት ወርም ሊሆን ይችላል። በዚህ መንገድ የሚሄዱትን ሰዎች አፌክት ማድረጋቸው ወይም ማደናቀፋቸው አይቀርም። አደጋ ይደርሳል። እዛ ደግሞ አሳድሪው ብለው ማደር አለ። አደሩበት ቤትም ወዳጅነት መመስረት አለ። መስማማት ሲሄዱ ሲመለሱ፣ ታሞ መቀመጥ አለ። አደሩበት ቤት መታመም አለ። ታሞ የተቀመጡ እስኪድን ድረስ መቀመጡ ነው እስኪ ድረስ የተቀመጠ ሰው እዛው ከተስማማውስ ሞቶስ ቢቀር ይቀብሩታል። ተተስማው እዛው ቤተሰብ ይሆናል። የዚህ ሰውዬ ቤተሰቦች ልጃችን የት ሄደ? ዘመዳችን፣ ወንድማችን፣ እህታችን የት ሄድ አቀረች አንጨቆረር ሁሉም ሄዳ በምንም ይሁን ምንም ሰውዬው አንጨቆረር ተነስቶ ከቤት ወጥቶ አንጨቆረር ደርሶ አልተመለሰም። ደርሶ ጠፋ። ስለዚህ አንጨ ቆረር ምን ሆነ? በሰው የማይመለሱበት አገር ሆኖ አንጨ ቆረር ግባ ከተባለ የትም ድረስ እንደ ሩቅ ቦታ ሂድ ግ ሄደ ቀራ አንጨ ቆረር ድረስ ከፈለክ አይነት ነገር አንጨ ቆረር ወጥቶ አለመመለስ ይመሰልበታል። የሀገሬው ሰው እንኳን ይህን ቃል ለመገልገል አያመነታም። አንጨ ቆረር ግባ ወጥቶ አለመመለስን እንደ ፍጥር ጥርህ መባል ነው፣ የራስህ ጉዳይ እንደመባል አሉታዊ ነው። አንጨቆረር መሄድ የራስ ጉዳይ እንደማለት ነው። በየነው ዘይቤ ዘይቤው ነው። ለነገሩ እናቴ ምን ሄዳ ሰፈልከ አንጨቆረር ትለይ ነበር። እዛው ሆነ ማለት ነው። እዛው ተወላጁም ይለዋል። መምህር ደረጀ ገብሬ ስለ አንጨ ቆረር ከዚህ ቀደም ታዛን ጨምሮ በመጽሔቶች ላይ ጽፈዋል። አፋዊ ተረኮችም ከዚያ በኋላ መልካቸውን እየለወጡ መሰራጨታቸውን ያስታውሳሉ። ጥቂት ቃላዊ ግጥም በመዘክርነት ነግረውናል። ብዙ የአንጨ ቆረር ስለ አንጨ ቆረር የተዘፈኑ ዘፈኖች ይኖራሉ። እምዬ አንጨ ቆረር ወርቅ ይዝነብብሽ፣ በእንቁላል ቢሸመስ ስስት የለብሽ፣ አንዱ ነው አንቺ ቆረሩ ለሽ ነዋሪ ደሪ መልክሽ ይበቃሻል ጠባይ ተበደሪ።